ሰላም እንደምን አላችሁ? እንደምን ቆያችሁ? ውድ ነው መርከሚዳ መርከብ በሰቦች እግዚአብሔር አምላካችን በድጋሚ ስለአገናኘን ስሙ ይክበር ይመስገን። በዛሬው በረሆ መርከሚዳ ቆይታችን የኢራን እና እስራኤል ጉዳይ በተመለከተ አዳዲስ መረጃዎች እየወጡ ይገኛሉ። ምናልባትም ዓለማችን ወደ ሶስተኛ ዓለም ጦርነት እየተደረደረች ነው የሚሉ በርካታ መረጃዎችም እየወጡ ይገኛሉ። ሲንደው በቅድሚያ አሁን ያሉበትን ሁኔታ ያው እናንተ በተለያየ ማህበራዊ ሚዲያ ላይ እየተከታተላችሁ እንደሆነ ያው ይረዳለሁኝ። ቢሆንም እንኳ ቀሉ እንደ ኖህ መርከብ ደግሞ ይህን ጉዳይ በተመለከተ ለእናንተ ላጋራችሁ የመጣሁት መረጃ ነው። እስኪ መጀመሪያ አንድ ሁለቱም መረጃዎች ወይም ቪዲዮዎችን አድምጠን ተመልሰን እንገናኛለን። መልካም ቆይታ ይሁንላችሁ። በአሁኑ ወቅት ዓለምን እጅግ በጣም ትልቅ ስጋት ላይ እየጣሉ ነገሮች እየተፈጠሩ ይገኛሉ። አዳሩ ምን ተፈጠረ የሚለውን ነገርም አብረን እንመለከታለን። ስለሱ ልንገራችሁ። ትናንትና ማታም እንግዲህ በመጨረሻ ቪዲዮ እንደነገርኳችሁ እጅግ በጣም ብዛት ያላቸው ሚሳይሎች ወደ እስራኤል ተልከዋል። ከኢራን የተነሱ ሚሳይሎች ብዬ ነግሬያችሁ ነበረ። ሌሊቱን ሙሉ እንደዚህ አይነት ሚሳይሎች ሲላኩ ነው ያደሩት፣ ቢያንስ ከሶስትና ከአራት ጊዜ በላይ ማለት ነው። አይዲኤፍም የተለያዩ የጥንቃቄ መልእክቶችን እንግዲህ በየጊዜው ሲያወጣ ነበረ። ሌሊቱን ሙሉ እንደዚህ ሲያወጣ ነው ያደረው ማለት ይቻላል። ከሶስትና ከአራት ጊዜ በላይ ነው ፖስት ያደርገው ታዲያ እነዚህ ከኢራን የተላኩት ሚሳይሎች በእስራኤል ላይ የተወሰኑት አርፏል ተብሎ የተናገረ ይገኛል። ይህንንም የሚያረጋግጡ የተለያዩ ቪዲዮዎች በአሁኑ ወቅት ሊገኙ አልቻሉ። ምክንያቱም የእስራኤል መንግስት እንደተናገረውና እንደከለከለው ከሆነ እነዚህ ሚሳይሎች አታክስ ሲያደርጉ ላይቭ መቅረጽም ማስተላለፍም የትኛው ሚዲያ አይችልም ብሎ ከልክሏል። እናም በአሁኑ ወቅት እንደ ድሮ የተለያዩ ቪዲዮዎች ማለትም ጥቃቱን የሚያሳዩ ቪዲዮዎች እየወጡ አይደሉም። ይልቁንስ ከዚህ በፊት የተደረጉን የተከሰቱትን ቪዲዮዎች እንደ አዲስ ኤዲት በማድረግ ነው ፖስት እየተደረጉ ያሉት ማለት ነው። እነሱ ደግሞ ማረጋገጫ ሊሆኑ አይችሉም። ነገር ግን ሌሊቱ ሙሉ ሲደረጉ ባደሩት ጥቃቶች ምክንያት እንግዲህ እስራኤል ላይ የተወሰነ ጉዳ ማግዳለች ተብሎ የተነገረ ይገኛል። ግን ጉዳቶችን ኮንፈር ማድረግ አልተቻለም። በአሁኑ ወቅትም የቻይና መንግስት እንደተናገረው ከሆነ የቻይና ሲቲዝንሺፕ ያላቸው ሰዎች እንግዲህ እስራኤል ለቀው እንዲወጡ አሳስቧል። በዚህም ምክንያቱ እንግዲህ በእስራኤል ላይ የሚሰነዘሩት ሚሳይል ተከትሎ እንግዲህ የህዝባቸው ሴኩሪቲ ስላሳሰባቸው ነው። በተጨማሪም በእስራኤል የአየር ትራንስፖርት ስለተቋረጠ እነዚህ ማህበረሰቦች የብስን በመጠቀም ወደ ጆርዳን እንዲገቡና ከጆርዳን ደግሞ የቻይና መንግስት ፒክ እንደሚያደርጋቸው እንደሚወስዳቸው፣ ወደ ሀገራቸው እንደሚመልሳቸው ተናግሯል። ይህም እንግዲህ በሁለቱ መካከል የሚደረገው ጦርነት ምን ያህል ቦታ እንደደረሰ የሚያሳይ ነገር ነው። በአሁኑ ወቅት ዋናው ነገ ነገርና እጅግ በጣም የሚያሳስበው ነገር ይህ ነው። ዶናልድ ትራምፕ እንደሚታወቀው በትናንትናው እለት ካናዳ ገብተው ነበረ። ይህም እንግዲህ ለጂ7 ስብሰባ ነበረ። ታዲያ አሁን እንደተነገረው ከሆነ ዶናልድ ትራምፕ ይህንን ስብሰባቸውን አቋርጠው ወደ ሀገራቸው ወደ አሜሪካ መመለሳቸው ተነግሯል። ይህ ስብሰባ የሚያልቅበት ቀን ነገ ነበር የተቆረጠለት። ነገር ግን ዶናልድ ትራምፕ ባጋጠማቸው ድንገተኛ ነገር ወደ ሀገራቸው መመለስ እንዳለባቸው ተናግረው ይቅርታ ጠይቀው ወደ ሀገራቸው ተመልሷል ማለት ነው። ታዲያ ወደ ሀገራቸው በሚመለሱበት ወቅት ሁለትን ነገር አድርገዋል። ከዚህ ውስጥም አንዱ እንግዲህ ትዊት ያደረጉት ወይም የተናገሩት ነገር ነው። እሳቸውን በትሩ ሶሻል ሚዲያቸው ላይ እንደተናገሩት ከሆነ ኢራን ይህንን ስምምነት መፈረም ነበረባት። ነገርያቸዋለሁ እንዲፈርሙ አስጠንቅቀያቸዋለሁ። ይህ እጅግ በጣም የሚያሳፍር ነገር ነው። የብዙ ሰዎችን ሕይወት ያሳጣል። ባጭሩ ለመናገር ያህል ኢራን ካኖት ሃቭ አ ኒክሌር ዌፐን ብለው ተናግሯል። ይህም ማለት መቼም ቢሆን ኢራን የኒክሌር መሳሪያ መታጠቅ አትችልም የሚል መደምደማ ያለ ደርሰዋል ማለት ነው። ይህንንም ነገር ደግሜ ደጋግሜ ተናገረ ያለው ኤቭሪዋን ሹድ ኢሚዲየትሊ ኢቫኩዌት ቴራን ብለው ተናግሯል። ይህም ማለት እንግዲህ በኢራን ዋና ከተማ በቴራን የሚኖሩ ሰዎች እጅግ በጣም በፍጥነት ቦታቸው ለቀው እንዲወጡ አሳስበዋል ማለት ነው። ሲመለሱም እንግዲህ ሌላ ነገር ኦርደር አድርገዋል። ይህም እንግዲህ ካቢኔያቸው ተሰብስቦ እንዲጠብቃቸው ተናግሯል። በተጨማሪም እንግዲህ ሲቹዌሽን ሩም ተዘጋጅቶ እንዲጠብቃቸው ኦርደር አድርገዋል። በአሁኑ ወቅት እንግዲ ሲቹዌሽን ሩም ውስጥ ይገኛሉ ማለት ነው ዶናልድ ትራምፕ። ይህ ሲቹዌሽን ሩም እንግዲህ ስታብሊሽ የሚደረገው እንግ ድንገተኛ ነገር ሲኖር ነው። በተጨማሪም እንግዲህ ወታደራዊ ኦፕሬሽን ሲካሄዱ እዛ ቁጭ ብለው የሚታዘቡበት ኦርደር የሚያደርጉበት ትእዛዝ የሚያስተላልፉበት ቦታ ነው ማለት ነው። እናም ይህን ትዊት እና በተጨማሪም ደግሞ ሲቹዌሽን ሩም ስታብሊሽ መሆኑን ተከትሎ እንግዲህ አሜሪካ ጦርነቱ ጦርነቱን ልትቀላቀል ነው ተብሎ እየተነገረ ይገኛል በአሁኑ ወቅት ማለት ነው። በአሁኑ ወቅትም የተለያዩ ዌብሳይቶች እንደሚያሳዩት ከሆነ አሜሪካን የእስራኤል እና የኢራንን ጦርነት የመቀላቀል ፕሮባቢሊቲ እጅግ በጣም ከፍተኛ ቦታ ላይ ደርሷል። 69 ፐርሰንት ደርሷል፣ ኦልሞስት 70 ፐርሰንት ማለት ነው። እንደሚታወቀው የእስራኤል ጠቅላይ ሚኒስትር እንግዲህ ለዶናልድ ትራምፕ ጥያቄ ሲያቀርቡላቸው ነበር ይህንን ጦርነት እንዲቀላቀሏቸውና ከአጠገባቸው እንዲቆሙ። ለዚህም አንደኛው ምክንያት እንግዲህ እስራኤል መውደም ያልቻለችውን የፎርዶ የተሰኘውን የኢራን እጅግ በጣም ከፍተኛ የሆነና በትላልቅ ተራራ ስር የሚገኘው የኒክሌር ማብለያ ለማውደም እንድታግዛት ነው። ይህንንም የኒክሌር ማብለያ እንግዲህ ለማውደብ ችሎታው ያለው የአሜሪካ ምርት የሆነው ቢ ቱ የተሰኘው እጅግ በጣም ግዙፍ የአሜሪካን ጀት ነው ማለት ነው። ታዲያ ይህ እጅግ በጣም ግዙፍ የሆነ ጀትም እንግዲህ ኢንዲያን ኦሽን አካባቢ ማለትም ዲያጎ ጋርሲያ አካባቢ እንግዲህ ላንድ ማድረጉ ከወራት በፊት የሚታወቅ ነገር ነገር ነው። በተጨማሪም የአሜሪካ እጅግ በጣም ግዙፍ የሆኑና ትላልቅ ጀቶችን ማሳረፍ የሚችሉ እንግዲህ ሺፖች ወይም መርከቦች ኦረዲ ሬድ ሲ ደርሰዋል። በተጨማሪም ትናንትና እንደነገርኳችሁ በአየር ላይ ነዳጅ መሙላት የሚያስችሉ ፕሌኖች እንግዲህ ኦረዲ ወደ አንድ ቦታ የተሰባሰቡ ይገኛሉ በአሁኑ ወቅት። ይህንንም የዶናልድ ትራምፕ ቲዩት ተከትሎ እንግዲህ በኢራን ዋና ከተማ ቴራን የሚገኙ ዜጎች በዚህ መልኩ እንግዲህ ቤታቸውን እየለቀቁ እየተሰደዱ ይገኛሉ በአሁኑ ወቅት። እናም በሚመጡት ሰዓታት ውስጥ የዓለማችን ሁኔታ ሊቀይር የሚችል አለማችን ወደ ሶስተኛ ጦርነት ሊያስገባ የሚችል ነገሮች ይከሰታሉ፣ ትእዛዝ ይተላልፋሉ ተብሎ ይታሰባል ቀርቧል ማለት ነው። ሰላሙን ያምጣው። ጸሎት አርጉ። አዲስ ነገር ካለ አብዴት አረጋችኋለሁ። ብሩክሊን መልካም ቀን ይሁንላችሁ። እንግዲህ እንደሰማችሁት ምናልባትም ሶስተኛ ዓለም ጦርነት አፋፉ ላይ እንደደረሰ አይነት የሚያመላክቱ መረጃዎች ናቸው እየወጡ ያሉት ከረንት ሰሞኑን። በዚህ ጉዳይ እስራኤል እያደረገች ባለችው ኦፕሬሽን ላይ አሜሪካ ያለችበት ምናምን፣ ምናምን የሚሉ በእንደ አይነት የሚሸወዱ ሰዎች አሉ። እስራኤል ሲጀምር እንደ አይነት ኦፕሬሽኖችን ያለ አሜሪካ ሰፖርት ወይም ድጋፍ ምንም ማድረግ እንደማትችል እንግዲህ የሚያቅያቀዋል ማለት ነው። ምናልባት ሁሌ የምንናገረውም ለዚህ ነው። አዲስ ዓለም ስርዓት መሪዎች በተለይ በዋናነት ከአይሁዳውያን ጋር አይሁዶች ናቸው፣ አለምንረን እያደረጉ ያሉት ሁሌ የምነግራቸው ለዚህ ነው። አለምንረን የሚያደርጉት እነሱ ናቸው። አሜሪካ ማለት እስራኤል፣ እስራኤል ማለት አሜሪካ ናቸው። በነገራችን ላይ ምንም ይሄ ሁሌ የምደጋግመው ነገር ነው። በዚህ እንግዲህ ይህንን የማያምን ሰው ካለ እንግዲህ ከዚህ በላይ ምንም ነገር ልንለው አንችልም። ዲሞክራትም መጣ ሪፐብሊካንም ያላችሁ አቋም ተመሳሳይ ነው በእስራኤል ላይ ያላችሁ አቋም ባይደን በነበረበት ሰዓት ምንድን ነበር ሲናገር የነበረው ትራምፕ መጥቶ አንድ ናቸው ወደ ስልጣን ሊመጡ ሲሉ ግን የተለያዩ ወይም ተቃራኒ የመስለው ለእኛ ለመታየት የሚያደርጉት ነገር አለ ያኛን ለማሞኘት ነው ያው የዓለም ማህበረሰብ ብዙ ጊዜ በእንደዚህ አይነት መልኩ ያው ፌክ በሆነ ኒውስ ስለሚያታሉ እያታልሉም ስለመጡ ማለት ነው ምን ለማለት ነው ባጭሩ አሜሪካ እጇን አታስገባም ታስገባለች የሚል ጥያቄ ውስጥ የሚገባ ሰው ካለ አትታለሉ፣ አትሞኙ ለማለት ነው። ያለ አሜሪካ ትዕዛዝ እስራኤል ምንም አይነት ጥቃት በማንኛውም አገር ላይ ስለማታደርስ ማለት ነው። በተመሳሳይ ሶስተኛ ዓለም ጦርነት ከመፈንዳቱ በፊት ብዙ ነገሮችን ባይ ዘ ዌይ ምድራችን አስከፊ ወደሆነ ሆነ የኒኩለር ጦርነት ገባች ማለት ልክ አልበርት አንስታይን የተናገረው ሶስተኛ ዓለም ጦርነት በኒኩለር እንደሚካሄድ ያውቃለሁኝ አራተኛ ዓለም ጦርነት ግን በድንጋይ ወይም በእንጨት ነው ብሎ ወይም ደግሞ ዓለማችን ላይ ምንም አይነት የጦር መሳሪያ እንደማይኖር ለምን በሦስተኛ ዓለም ጦርነት ያለው ምድራዊ ላይ ያለው ቴክኖሎጂ ማንኛውም ሁሉ ስለሚወዲ ማለት ነው። እጅግ በጣም አስቸጋሪ፣ እጅግ አስፈሪ የሆነ ጉዳይ ነው። እየመጣ እያየን ያለ ነው ማለት ነው። ይሄ ሁላችንም የሚመለከት ነው። የኒውክሌር ጦርነት ተነሳ ማለት ምን ሊፈጠር እንደሚችል እኛንም ጭምር የሚመለከት ጉዳይ ስለሆነ ማለት ነው። ለምሳሌ አሁን ከረንት ባለው ጦርነት የነዳጅ ዋጋ ሰማይ ደርሷል። የነዳጅ ዋጋ ወይም ዶላር ጨመረ ማለት አይደለም። አሁን ጨምሮ ከዚህ በፊትም ምን አይነት ነገር ተጽዕኖ እያደረሰ እንደሆነ እናውቀዋለን። በቀጣሚው በተዘዋዋሪ ዓለም ላይ የሚደረግ ነገር ሁሉ እያንዳንዱ ሀገር ላይ፣ ሁሉም አህጉር ይመለከተዋል ነው። ምናልባት መጠኑ ሊለያይ ይችላል እንጂ ስለዚህ በእንዲህ አይነት መልኩ እንዲህ አይነት ጉዳዮችን ብናገር ብናወራ ስለማይመለከተና አይደለም ነው። ይሄን ግን ከጀርባ ሆኖ የሚመሩ የአዲስ ዓለም ስርዓት መሪዎች አሉ። ዘኒ ወርልድ ገቨርመንት ምንላቸው ሂድን መንግስታት ናቸው። በተለይ ሀያ ሀያ ሰላሳ ከመምጣቱ በፊት ምድራችን ላይ መከሰስ ያለባቸው ተብሎ በእነሱ የተለዩ እንዲህ አይነት መልኩ ቀውሶችን መፍጠር ነው አንደኛው ዓላማ። የነ ሩሲያና የነ ኩሬን ጦርነት እኛም ሀገር የምትመለከቱ ጦርነት፣ አሁን በኢራንና በእስራኤል መካከል የሚደረገው ጦርነት መካከለኛው ምስራቅ ላይ የሚደረግ የአረቡ አለም ላይ የሚደረግ ጦርነት ከየትም የመጣ አይደለም። የአዲስ ዓለም ስርዓት መሪዎች የሚለኩሱት ነው፣ ስለሚፈልጉትም ጭምር ነው። በነገራችን ላይ ጦርነቱ ስለ ሁለት ነገር ይፈልጋል። አንደኛ በጦርነቱ የሚፈሰው የሰው ደም ለመናፍስት ግብር ነው። ከክርስቶስ ልደት በፊት ይደረገ የነበረው የመናፍስት ግብር አሁን በዚህ ዘመን ተቀይሯል። በጦርነት አንዱ የግብር መንገድ ነው። ሁለተኛ በጦርነት የሚሞቱ ሰዎችን ምክንያት በማድረግ ዲፖፕሌሽን ነው። የህዝብ ቁጥር መቀነስ ነው አላማው። እኔና እናንተ እንደምናስበው አይደለም። እነሱ የሚያስቡት እኛ እንድንሞት ነው የሚፈልጉት። እነሱ በረሃብም ሆነ በጦርነትም ሆነ ማንኛውም ዘርፍ የሰው ልጆችን ነፍስን ከስጋ የሚለይላቸውን ነገር ሁሉ ይጠቀማሉ። ያ አንዱ ዲፖፕሌሽን አጀንዳ ነው። ህዝብ ቁጥርን መቀነስ ማለት ነው። ሶስተኛ የዓለም ጦርነት ከፈነዳ ምን ሊፈጠር እንደሚችል ማንም መገመት አይችልም ከእግዚአብሔር ውጭ። እግዚአብሔር ብቻ ነው መጨረሻውን ሊያውቅ የሚችለው ነው። ጦርነቱን የጀመሩ አገራት እንኳን አያውቁትም። በነገራችን ላይ አሜሪካም አታውቅም፣ ሩሲያም አታውቅም፣ ቻይናም ኢራንም እስራኤልም አያውቁም። ማንም መገመት አይችልም። የኒውክለር ጦርነት ከተነሳ በአንድ ጊዜ ፍንዳታ ብቻ። ከዚህ በፊት ጃፓን ላይ የተደረገውን ነገር ሁላችንም እናውቃለን። ታዲያ ሁሉ ነገር ሲከሰት ከዚህ በፊት ምን ተፈጥሮ ነበረ? መነገራችን ላይ 2016 ላይ እንደ አውሮፓውያን የዘመን አቆጣጠር ምድራችን ላይ መናፍስ ተፈተው ያየንበት ወይም መናፍስ ሲፈቱ የሚያሳይ ሴረሞኒ እንደነበረ ሁላችንም እናስታውሳለን። ምናልባት ሙቪውን መጨረሻ ላይ ተውላችኋለሁ እንድታዩት ማለት ነው። ይሄ የሚያሳየው ምንድን ነው? አውሮፓ ውስጥ ስዊዘርላንድ የአንደርግራውንድ የባቡር መንገድ ሲመረቅ የነበረ ሴረሞኒ ነው፣ እጅግ በጣም ሰይጣኒክ የሆነ ይሄ ሴረሞኒ ከተካሄደ በኋላ መናፍስት ከጥልቁ ውስጥ ወጥተዋል ብለው ካመኑ በኋላ በአዳራሹ ውስጥ የምትተዋቸው ሰዎች አሉ። በመረቃን ላይ የተገናኙ የዓለም አቀፍ መሪዎች ናቸው። የአውሮፓ መሪዎች ናቸው። የአሜሪካ መሪዎች ናቸው። የሃይማኖት መሪዎች ናቸው። የተለያዩ ታላላቅ ሰዎች ናቸው። በዚህ ቦታ ላይ የታደሙት ማለት ነው። ያቃሉ ወደፊት ምን ሊመጣ እንደሚችል ይሄ ሴረሞኒ ከተካሄደ በኋላ ነው ኮቪድ የሚባለው በሽታ ወረርሽኝ አለማችን ላይ የመጣው። ይሄ ሴረሞኒ ከተካሄደ በኋላ ነው የዩክሬንና የ ሩሲያ ጦርነት የፈነደው ይሄ ጦርነት ከተካሄደ በኋላ ነው። እንደኛም አገር እንደ ዓለም አቀፍ የሁሉ ሁሉ ኪዮስ እየተካሄደ ያለው ነው። ስለዚህ እየሆኑ ያሉ ነገሮች ሁሉ ታስቦባቸው ታለሙባቸው የሚደረጉ ናቸው ነው። በሌላ በኩል አሁን አዲስ የወጣ መረጃ ኢራን በሰነዘረችው ጥቃት የእስራኤልን የስለላ ተቋም የሞሳድን ተቋም በኒውክለር እንደመታች መረጃዎች ያሳያሉ። ይሄ ማለት በጣም እየተባባሰ እየሄደ ያለው ጦርነቱ ማለት ነው። ሶስተኛ የዓለም ጦርነት ላለመፈንዳቱ ምንም ማረጋገጫ የለም ለማለት ነው። ተመሳሳይ ሰበር የሚባል ዜና ሰምቷል። ኢራን በፈጸመቻቸው እጅግ በጣም ተከታታይ በሆኑ የሚሳኤል ጥቃቶች እንግዲህ በእስራኤል ሀገር ውስጥ የሚገኘው የእስራኤል የስለላ ተቋም የሆነው የሞሳድ ዋና ቢሮ ማለትም ሄድኳርተር እንደተመታ ተነግሯል። ይህም ጥቃት በስለላ ተቋሙ ላይ ሲፈጸም የሚያሳየው ቪዲዮ በአሁኑ ወቅት እንግዲህ በተለያዩ ሶሻል ሚዲያዎች ላይ እየተዘዋወረ ይገኛል። ይህ ቪዲዮ ነው ከኋላ የምትመለከቱት ቪዲዮ ነው። እንደምትመለከቱት በዋናው ቢሮ ላይ እጅግ በጣም ብዛት ያላቸው ሚሳኤሎች ማረፍ ችሏል ማለት ነው። ይህም ለኢራኖች እጅግ በጣም ትልቅ የሆነ ሰክሰስ ነው። በተጨማሪ እስራኤል በኢራን ትላልቅ ከተሞች ላይ እንግዲህ ጥቃቷን አጠናክራ የቀጠለች ትገኛለች ማስጠንቀቂያም እየሰጠች ትገኛለች። በአሁኑ ወቅት በእስራኤል ጥቃት ምክንያት ኢልሚኔት የተደረጉ ወይም ሕይወታቸው ያለፉና በአሁኑ ወቅት የተተኩ አመራሮች ጥንቃቄ እንዲያደርጉ እንግዲህ እስራኤል አሳስባለች።